ኢትዮጵያ ከፍታዋን ማረጋገጥ የሚያስችልና በኢኮኖሚው ዘርፍ መስፈንጠር የሚያስችላትን ግዙፍ ሀገራዊ ፕሮጀክት እውን ማድረጓን ቀጥላለች። በተለይ በ2017 መጨረሻና በ2018 የመጀመሪያ ወር የተሰሙ ታላላቅ የኢኮኖሚ ብስራት ዜናዎች ኢትዮጵያን ከታላላቅና በኢኮኖሚ ከበለጸጉት ሀገራት ተርታ የሚያሰልፍ ነው። እኒህ ግዙፍ ፕሮጀክቶች ትውልዱ ላይ ከፍተኛ መነሳሳትን የሚፈጥሩና ሀገርን በጋራ የመቀየር ስራ ላይ እንዲሳተፉ የሚያደርጉ ናቸው። ሀያል አገር ምናምን የምንላቸው ሀገሮች ሁሉ የያዟቸውን ጉዳዮች ነው። አገራችን ሶስተኛው ዓለም ላይ ያለች ሀገር አፍሪካ ውስጥ ምስራቅ አፍሪካ ውስጥ የምትገኝ ትንሽዬ የምትባል ሀገር በሌሎች እይታ ለእኛ ግን ታላቅ የሆነች ኢትዮጵያ እኚህም ፕሮጀክቶች በራሷ አቅም በራሷ ሰዎች በራሷ በተለያዩ አይነት ትግሎችን በማድረግ ልትይዝ እንደሆነ ስትሰማ ወኔ ነው መጀመሪያ የሚፈጥረው። በጣም ከፍተኛ የሆነ ተነሳሽነት ይፈጥራል። ስለዚህ ለአሁን ላለው ትውልድም ከዚህም በኋላ ለሚመጣው ትውልድ ከአድዋ ምናልባት በበለጠ ባልተናነሰ መልኩ ከፍተኛ የሆነ የአሸናፊነት ስሜት የይቻላል ስሜት ይፈጥራል። ብዙ ሰዎች በየዘርፋቸው የስራ መነሳሳትንም የሚፈጥር እንድምታለው። መዳበሪያ ፋብሪካ አለቀ ማለት አርሶ አደራችን ኢንፑት አገኘ ነው። ዩክሬንና ራሽያ ተዋግተው ምን ያህል የተቸገር ነው። ከሞሮኮ ታሪካዊ ጠላታችን ከሆኑ እንደነ ግብጽ ካሉ አይደል እንደ መዳበሪያ ተቸግረን ስናመጣ የነበረው ዋጋው መናሩ እንዳለ ሆኖ ማለት ነው። ስለዚህ መዳበራ ፋብሪካ ማለት ለአርሶ አደሉ ትልቁ ድል ነው፣ ለኢትዮጵያውያንም ትልቁ ድል ነው። ምክንያቱም በምግብ ራስ መቻል ማለት ነፃነት ነው። ባይዜ በአድዋ ነፃ ሆነ አይደለ። ሁለተኛ ዳግም አድዋ ሰርቷል። ይሄ ትውልድ በስንዴ ራሱን ቻለ። ሶስተኛ አድዋም ሰርቷል። ህዳሴ ግድብን አጠናቋ ሳይቷል የኢትዮጵያ ኢኮኖሚ ሉዓላዊነት ማረጋገጫ ከሆነው ህዳሴ ግድብ ቀጥሎ የኒውክሌር ኃይል ማመንጫ የማዳበሪያ ፋብሪካ የተፈጥሮ ጋዝ ፋብሪካና የነዳጅ ማጣሪያ የ15 ሚሊዮን ቤቶችና ከአፍሪካ ቀዳሚውን የአውሮፕላን ማረፊያ ግንባታ የማስጀመር ውጥን ተበስሯል። እኒህ የኢትዮጵያን ከፍታ የሚያረጋግጡ ፕሮጀክቶች እውን መሆን ደግሞ ኢትዮጵያውያንን ለማሰባሰብ የሚረዱ የጋራ ትርክት ሆነው ጭምር ያገለግላሉ። የሀገር ግንባታ ከሚያመጡ ጉዳዮች አንዱ የዳሴ ግድብ ነው። ቀጣይ ላይም እየተጠናቀቁ የተጠናቀቁት ቀጣይ ላይ ደግሞ ተጀምረው የሚጠናቀቁ ፕሮጀክቶች የአገር ግንባታን ከማምጣት አንጻር አንድነትን ከመፍጠር አንጻር ትልቅ አስተዋጽኦ ያላቸው ፕሮጀክቶች ናቸው እና ኢኮኖሚን ከማሳደግ በተጨማሪ በተለይ ደግሞ ስቴት ቢልዲንግ ላይ ትልቅ አስተዋጽኦ ያላቸው ፕሮጀክቶች በመሆኑ ትውልዱ ኢኮኖሚ ከማሳደግ አገር ወዳድ ትውልድ ከመፍጠር አንጻር ራሱን የቻለ አስተዋጽኦ አለው። አየሩም ሞልቶ የነበረው ትርክት ጠዋት ማታ ስለ ኢትዮጵያ በትምህርት ተጠቅስ ውስጥ ደካማነት፣ ስለ ኢትዮጵያ ድህነት እዚህ አሉታዊ በሆኑ ነገሮች ላይ ውሃ የሚከለብስ ቀዝቃዛ ውሃ የሚከለብስ አይነት አቺቭመንት ድል ነው። እነዚህ ነገሮች እንትን የምንለው ድል ደግሞ ብዙ ጊዜ ለሌሎች ወኔ የማጫር ወይም ወኔ የማላበስ ጉልበት አለው። ትላልቅ ሀገራዊ ፕሮጀክቶች ባይዜ ደህንነትን ከማሸነፍ ባለፈ የጋራ ትርክቶች ናቸው። ህዳሴው ግድባችንም የጋራ ትርክታችን ነው። ትውልድ የሚኮራበት ትልቁ ታሪካችን ነው። በኢኮኖሚ ኢትዮጵያን ከበለጸጉት ሀገራት ተርታ ሊያሰልፏት የሚችሉትን እኒህ ፕሮጀክቶች እውን ለማድረግ ደግሞ አምራቹ ዜጋም ሆነ ሁሉም በተሰማራበት መስክ ቁርጠኛ ሆኖ መትጋት ይጠበቅበታል። አባይ ግድብን ሁላችንም ሄደን አልገነባ ነው። ግን ሁላችንም በያለንበት ስፍራ ተግተን በመስራት ነው አባይ ግድብ እንዲገነባ የሆነው። አሁንም እነዚህ ፕሮጀክቶች ወጣቱም ጎልማሳውም አዛውንቶችም በየፊናቸው በተሰማሩበት የወደፊቷን ብሩ የሆነች ኢትዮጵያን እውን ከማድረግ አንጻር እውን እንዲሆን ነገርየውም እንድንይዘው እንድንጨብጠው ለማድረግ ሁላችንም በተሰማራንበት ዘርፍ ሰዓታችንን ጠብቀን ትጋታችንን ጠብቀን ታማኝነታችንን እውነተኛነታችንን የምንሰራው ለአንድ አገር እስከሆነ ድረስ ያንን እሳቤ በማድረግ በምንሰራበት መልክ እነዛን ነገሮች እውን ማድረግ እንችላለን። በስደት የተሻለ ሕይወት ፍለጋ ባህር አቋርጠው የህይወት መስዋዕትነት ጭምር ይከፍሉ ለነበሩ ወጣቶች ትልቅ ተስፋን ይዘው የመጡት እኒህ ግዙፍ ፕሮጀክቶች አሁን ላይ ወጣቶች ተስፋቸው በሀገራቸው እንዲሆንና በዚህ ውስጥም የራሳቸውን አበርክቶ እንዲያኖሩ የሚያስችል ነው። እየተደረጉ ባሉ የልማት እንቅስቃሴዎች ወጣቱ በስፋት ተሳታፊ ሆኖ በራሱ የሚቀይርበት ለሀገርም እድገት አስተዋጽኦ የሚያደርግበት ስለሆነ ውጭ ሄዶ ከመስራት ይልቅ በሀገሩ ሰርቶ መቀየር እንደሚቻል እየታየ የመጣበት ሁኔታ ስላለ በቀጣይም ደግሞ ከዚህ በላይ በሀገራችን ሰርተን መቀየር እንደምንችል እየታየ ያለበት ሁኔታ ነው ያለው። ወኔ ሊያጭር የሚችል ነገን በተስፋ እንዲመለከቱት እጣ ፈንታችን እዚሁ መሆን ይችላል፣ ከባህር ማዶ ላይሆን ይችላል፣ ሜዲትራኒያን ማቋረጥ፣ አትላንቲክን ማቋረጥ ላይጠበቅብን ይችላል ብለው እንዲያስቡም የሚያደርግ ይመስለኛል። ለፕሮጀክቶቹ መሳካትና የኢትዮጵያን ከፍታን ለማረጋገጥ በትብብርና እጅ ለእጅ ተያይዞ ውስጣዊ ሰላምን በማረጋገጥ መስራት የሁሉም ኢትዮጵያዊ የቤት ስራ ነው።